ቤቶችን በስሪዲ ወይም ደግሞ በፍሎ ፕላን አይደለም አይተው የሚገዙት እኛ ላይ መጥተው የሚገዟቸው ቤቶች እኛ ላይ መጥተው የሚያዩ ቤቶች እየተገነቡ ያሉ እየተገነቡ ያሉ ፕሮግረሳቸው የሚታዩ ቤቶች ናቸው። ማለት ለተገነቡት ቤቶቻችን በካሬ በ115 ሺህ ብር በ አስር በመቶ ቅድመ ክፍያ ነው እየሸጠን ያለ ነው። ኦልሬዲ እስከ አራተኛው ብሎካችን ላይ እስከ ሁለት ሚሊዮን አምስት መቶ ሺ ብር የሚደርስ ዲስካውንትን ለደንበኞች አዘጋጅተናል። ያለሁት ብዙዎቻችሁ በምታውቁት እኛም ደጋግመን በመጣንበት ጊዮን ሆምስ የመኖሪያ መንደር ነው። እንግዲህ ጊዮን ሆምስ ታላቅ ዲስካውንት ለደንበኞቹ ይዞ እንደመጣ መረጃ ደርሶኛል። ምንድነው ዲስካውንቱ፣ ምን አይነት የካሬና የቤት አማራጮች አላቸው የሚለውን ደግሞ ውስጥ ገብቼ አብረን ትም መጣችሁ። እንግዲህ ሳይታችንን ጎብኝታችሁ ነበር። እንግዲህ በእናንተ በኩልም ብዙ ደንበኞች መጥተው የቤት ባለቤቱ ነው፣ በጣም ደስተኞችም ናቸው። እንግዲህ አሁን ላይም እንግዲህ አዲስ ብሎክ አራተኛ ብሎካችንን ማውጣታችንንም አስመልክቶ እንግዲህ ለተወሰኑ ቤቶች ለሽያጭ ማስጀመሪያ ትልቅ ዲስካውንቶች፣ ትልልቅ ኦፈሮችን አዘጋጅ እንደ ጊዮን ሆምስ ሪልስቴት ለየት ከሚያደረገ ማርኬቱ ላይ ካሉ ሌሎች ሪልስቴቶች፣ ሌሎች ገንቢዎች እንግዲህ ለየት ያደረገናል ብለን ከምናስበው ነገር ውስጥ አንዱ ሌሎችም ደንበኞችም መጥተው እኛ ላይ መጥተው ሲገዙ እኛ ላይ ቤቶችን መጥተው ሲያዩ፣ እንግዲህ ቤቶችን በስሪ ዲ ወይም ደግሞ በፍሎ ፕላን አይደለም አይተው የሚገዙት። እኛ ላይ መጥተው የሚገዟቸው ቤቶች እኛ ላይ መጥተው የሚያዩት ቤቶች የተገነቡ ያሉ፣ እየተገነቡ ያሉ ፕሮግረሳቸው የሚታዩ ቤቶች ናቸው ማለት ነው። ያሉን ቤት ውስጥ ምን አይነት ናቸው የሚሉትን አማራጮች እንግዲህ ቤቶቻችን እያየን ኤግዛክት እራሱን ቤቱን እያየን የምናይ ወደ ቤቶችን ሄድ ማለት ነው ደስ ይለኛል። አጠቃላይ ምን ያህል ካሬ ነው ኮምፓውንዳቸው ያረፈው? እሱ እንግዲህ አጠቃላይ ኮምፓውንዳችን ሀያ ሺ ካሬ ሜትር እያረፈ ነው የሚሆነው ሀያ ሺ ካሬ ሜትር ያረፈ ጌትር ኮምፓውንድ የሆነ በውስጡም ወደ አስራ አንድ ብሎኮችን የያዘ አስራ አንድ ብሎኮችን የያዘ ለየት የሚያደርገውም ደግሞ ምንድን ነው ከነዚህ ከአስራ አንድ ብሎኮች መካከል ላይ ዘጠኝ ሙሉ ለሙሉ የመኖሪያ አፓርትመንቶች ናቸው የሚሄዱት ከግራውንድ ጀምሮ ሙሉ ለሙሉ የመኖሪያ መኖሪያ የሚሆኑ ሲሆን ሁለት ደግሞ ኮመርሽያል ሞልና ኦፊስ ታወሮችን ያካተተ ነው የሚሆነው እሱንም ወደ ዋና አስፋልት ፌስ በሚያደርገው ሳይድ ላይ ፋብሪካው ሙቭ አለ። አንደኛው ምስራቅ ዱቄት ፋብሪካ፣ አንደኛው ኩባንያችን ነው። እሱን ሙቭ አድርገን በዛኛው ሳይድ ላይ ሞሎችን የምንገነባ ይሆናል ማለት ነው። እንግዲህ አሁን ኮምፓውንዳችን ላይ አሁን ያለንበት ስፔስ ከዋናው ሜን ጌቱ ስንገባ ያለው 29 ሜትር መንገድ ነው የሚሆነው ማለት ነው። ሰውዚ ላይ ሰፋ ያለ ደብልዌይ የሆነ ሰርኩሌሽን ኤሪያ ተጨማሪ ፓርኪንግ ኤሪያ ስፔስ ይኖራል ማለት ነው። እንደ ኮምፓውንድ አፓርትመንትን ደንበኞች ሲገዙ ከአንድ በላይ ፓርኪንግ ኤሪያ ያገኛሉ ማለት ነው። አንድ ነዋሪ ከአንድ በላይ ፓርኪንግ ኤሪያ ይሆናል። ሙሉ ሀያ ሺህ ካሬ ሜትሩም ኮኔክትድ የሆነ ፓርኪንግ ይኖራቸዋል ማለት ነው። እንግዲህ የምናያቸው ስፔስ በዚህ በኩል ላይ የባስኬትቦል ኮርት የልጆች መጫወቻ ስፔስ ይኖረዋል። መዋኛ ገንዳ ኦሎምፒክ ስታንዳርድ የሆነ መዋኛ ገንዳ ይኖራቸዋል። ሙሉ ኮምፓውንዱን ሰርኩሌት የሚያደርግ የመሯጫ ትራክ ስፔስ አለው። አሁን ግንባታውንም ስንሰራ ከዋና ከኮምፓውንዳችን ስድስት ሜትር ገባ ብለን ነው ግንባታውን እየሰራን ያለ ነው እና በዚህ መልኩ ኮምፓውንዱ ሰርኩሌት የሚያደርግ የመሯጫ ትራክ ስፔስ ይኖረዋል ማለት ነው። ሌላኛው ደግሞ ሬክታንጉላር የሆነ አቀማመጥ ነው ያለው ኮምፓውንዱ። በሁለት ረድፍ ነው ቢልዲንጎችን የምንገነባው በእያንዳንዳዎቹ ብሎኮች መካከል ላይ ሰባት ሜትር ጋፕ አላቸው። ሁሉም ቤቶች ላይ በፍሎርም ያላቸው ቤቶች አነስ ያሉ ናቸው። አራት ቤት አምስት ቤት ነው ያለው አንድ ቢልዲንግ ወደ ሰባት መቶ አስራ ሁለት ካሬ ሬሌን ያረፈው እና ሰፋ ሰፋ ያለ ስፔስ የያዙ ስለሆኑ በሁሉም ሳይድ ናቹራል ላይት ናቹራል ቬንቲሌሽን ፉል አክሰስ ያላቸው በጣም የሚያምር ዲዛይን የሚያምር አቀማመጥ፣ ሌግሪ የሚባሉ ቤቶች ናቸው ማለት ነው። በጣም አሪፍ ነው። ሙሉ ጌታ፣ እንግዲህ ስለ ኮምፓውንዳችሁ ካነሳ ነገር በውስጡ ምን ምን አይነት ሌሎች የጋራ መገልገያዎችን ያካተተ ይሆናል? መልካም። እንግዲህ አሜኒቲዎቻችን እንግዲህ ኮምፓውንድ ነው የመኖሪያ መንደር ነው ብለን ስንል የሆኑ ህንፃዎችም ስብስብ ብቻም አይደለም የሚሆነው። እንደ ኮምፓውንድ አፓርትመንት እንደ ኮምፓውንድ አፓርትመንት የኦሎምፒክ ስታንዳርድ የሆነ መዋኛ ገንዳ፣ የባስኬትቦል ኮርት እና የልጆች መጫወቻ፣ የመሯጫ ትራክ ራኒንግ ትራክ እነዚህ ያካተተ ነው የሚሆነው አለው። ከዚያም በተጨማሪ እንግዲህ ነዋሪዎች ስንኖር ሀዘንም ደስታ የሚኖራ ሀዘናችንንም ደስታችንን አብረን ልንካፈልበት የምንችለው ግራውንድ ላይም እንዲሁም ቴራስ ላይም የጋራ መገልገያ አሚኒቲዎች ይኖሩናል ማለት ነው። እንግዲህ ሌሎችንም አሚኒቲዎችን አንድ አፓርትመንት አንድ ላግዠሪ አፓርትመንት ማሟላት ያለባቸው ሜን የሚባሉ አሚኒቲዎችን ያካተተ የጋራ መኖሪያ መንደር ነው የሚሆነው ማለት ነው። እሺ ሙልጌታ፣ እኛ ስንመጣ እንግዲህ በቦሌ አድርገን የሚመጣ ነው እና ከቦሌም ቅርብ ርቀት ላይ ነው የሚገኘው ቦታ አካባቢው ላይ እንዲሁም ደግሞ ምን ምን ነገሮች ነው እናገኛለን? ሎኬሽናችን እንግዲህ እናንተ እንደመጣችሁበት በቦሌ ሳይድ እናያችሁ በጣም ቅርብ ነው ያለው እና ወሎ ሰፈር ኤሪያ ያለው ያለንበት ሳይቱ ያለበት ኮምፓውንድ ያለበት ማለት ነው። እንግዲህ ለቦሌ ከዛ ውጭም ደግሞ ለመስቀል ፍላወር ፍለው ኮተራም መሀከል ላይ ሴንተር ላይ ያለ ቦታ ነው። እንግዲህ በዚህ ሎኬሽን በመሃል ከተማ ላይ ሌላ ከተማ ኮምፓውንድ አፓርትመንትን እየገነባን ያለ ነው ማለት ነው። ምናልባት እንግዲህ ለሁሉም አቅጣጫም እንግዲህ ሜን የሚባሉ ዳውንታውን የሚባል ኤሪያ ነው። ለቦሌ ኤርፖርት ማክሲመም ከአምስት እስከ አስር ደቂቃ ድራይቭ ነው እንግዲህ ለመስቀል ፍላወርም፣ ከዛ ውጭም ደግሞ ወደ ሳር ቤት፣ ካናዳ ኤምባሲም ወደ ሌሎች አቅጣጫዎችም ለመሄድ ማክሲመም እስከ አስር ደቂቃ ድራይቭ ውስጥ መድረስ የምንችልበት አዲስ አበባ ዳውንታውን የሚባል ቦታ ላይ ያለ ነው ማለት እንግዲህ ሎኬሽኑም ለኢንቨስትመንትም ለመኖሪያም ለሚፈልግ ሰዎች ሊመርጡት የሚችሉት ዛሬ ላይ መጥተው ኢንቨስት ቢያደርጉበትም እንግዲህ ጥሩ ሪተርን የሚያገኙበት ቦታ ነው ማለት ነው። በጣም አሪፍ ነው። አካባቢው ላይ ምን ምን አይነት ልማቶች ይገኛሉ? መልካም እንግዲህ በጣም አሁን ላይ ምናልባት አካባቢውን በደንብ ለሚያውቁ ሰዎች እንግዲህ በቅርቡም አሁን ላይ አዲስ አበባ ላይ እየተሰራ ያለው የኮሪደር የመንገድ ልማት ፕሮጀክቱ አለ። የዚህ የኮሪደር ልማት የመንገድ ልማት ፕሮጀክቱ የሚጀምረው እንግዲህ ከሳንስ አካባቢ ነው እንግዲህ ከሱ ኤሪያ ከጨረሰ በኋላ አሁን ቀጣ ሲመጣ እኛ ሳይት ያለበት ኤሪያን ያለው ማለት ነው። ይህ ኮሪደር የመንገድ ልማቱ ኮምፓውንዳችንን በሶስት አቅጣጫ አይዲያ ላይ ያደርገዋል። እናንተም የገባችሁበት ፍሮንት አንደኛው ሳይድ አለ። ሁለተኛው መንጌታችን ሞሎችን በምንገነባበት ሳይድም ደብሎ የሆነ ሰፊ መንገድ ይወጣል። ከኮምፓውንዳችን በጎን በኩልም ሰፋፊ መንገዶች ይወጣሉ። እነዚህም ኮምፓውንዳችን አይዲያ ላይ ያደርጉታል። ከዛ በተጨማሪ ደግሞ ደንበኞች ዛሬ መጥተው እኛ ላይ ቤትን ሲገዙ፣ እኛ ላይ ኢንቨስት ሲያደጉ እንግዲህ ፕሮፐርቲ ላይ ሞር ኦፍ ኢንቨስት ስናደርግ ከረንትሊ ካለው ቫሊዩ በተጨማሪ ፊውቸሩንም አብረን እናስባለን። ሶ ዛሬ ላይ መተው ኢንቨስት ቢያደርጉ ሞር ተጠቃሚና ትርፋማ የሚሆኑበትም አንደኛው ነገር ምንድን ነው፣ ምናልባት ከነዚህ ኮሪደር ልማቱም ጋር ተያይዞ ወደ ጎተራ ፔፕሲ ተሻግሮ ምናልባት ከኛ በቅርብ ርቀት ላይ አዲስ ቲሞሩ ስፔሻል ኢኮኖሚክ ዞን አለ። ምናልባት እናንተም ሰምታችሁት ይሆናል። ትልቅ አዲስ አበባ ላይ እየተሰሩ ካሉ ትላልቅ ሜጋ ፕሮጀክቶች መካከል አንደኛው ነው እና እንግዲህ ይህም ደግሞ የወደፊቱ መርካቶ የንግድ ሴክተር ይሆናል ተብሎ የሚጠበቅ ኤሪያ ነው እና ሌሎችም ትላልቅ ልማቶች አሉ። ትልልቅ የውጭ ተቋማቶች አሉ ይችላሉ እና እንግዲህ ሎኬሽኑ በጣም ሴንተር የሚባል ቦታ ነው ማለት ነው። እንግዲህ አሁን ሳይታችን ላይ ነው የምንገኘው። አጠቃላይ ምን ያህል ላይ ደርሷል ግንባታችሁ? መልካም እንግዲህ ያው እንደምታያቸው አሁን ላይ ሶስት አይነት አማራጮች አሉ። ቅድምም እንዳወ አስራ አንድ ወለል ናቸው። እንደምታያቸው ሙሉ ስራውን ጨርሰናል። ወደ የቀለም ስራ ጨርሰናል። አልሙኒየም በሮችን ገጥመናል። ሊፍቶችን ገጥመናል። ስታንድ ባይ ጀኔሬተር፣ ትራንስፈርመር በሙሉ አስገብተናል። ውስጥ ላይ ያሉ ስራዎችም ኦልሬዲ ስራ ላይ ስለሆኑ ነው እንጂ ገብተን እናያቸዋለን እነዚህ ቤቶች ላይ ደንበኞች ባለ ሁለት እና ባለ ሶስት መኝታ ቤት አማራጭ በ168 እና በ201 ካሬ አማራጭ ሰፋ ሰፋ ያሉ ቤቶች አማራጮች ይኖሩናል ማለት ነው። በቶሎ በአጭር ጊዜ መረከብ ለሚፈልጉ ደንበኞች እንግዲህ ጥሩ አማራጮች ናቸው የሚሆኑት። ያው የቀሩን ቤቶችም ውስን ቤቶች ናቸው እነዚህ። ከዛ በተጨማሪ ምናልባት በዚኛው ሳይድ ላይ የምትመለከታቸው ይሄኛው ሶስተኛው ብሎካችን ነው። ይህ ብሎክ ምናልባት እንግዲህ እናንተም በቅርብም መታችሁ እንዳያችሁት እንግዲህ ያለፈው አመት ግንቦት ላይ የተጀመረ ሳይት ነው። ስ አንድ አመት ከምናምን ጊዜ ነውና፣ አሁን በሚታይ ደረጃ ኦልሬዲ ስትራክቸር ስራ ጨርሰናል። ከዛ በተጨማሪ ደግሞ ቤቶች የውስጥ የፓርቲሽን ስራ እስከ 13ተኛ ላይ ደርሰናል። ከዛ ውጭ ደግሞ የቻክ የልስን ምናምን ስራ እስከ 11ኛ ላይ ደርሰናል ማለት ነው። ምናልባት እንግዲህ በአንድ አመት ጊዜ ውስጥ በዚህ ደረጃ ላይ እንግዲህ በመገንባት ምናልባት እንግዲህ ማርኬቱ ላይ ብቸኛም ሊያስብለን የሚችል ነው ማለት ነው ምን ያህል ፋይናንሽያልም ስቴብል እንደሆነ ምን ያህልም ኮሚትድ ያሳየንበት ሳይት ነው ማለት ነው። በጣም አሪፍ። ይሄኛው ባለ ስንት ወለል ነው የሚሆነው? እነዚህኞች ባለ 15 ወለል ናቸው ወለል ናቸው። ከዛኛው ለየት የሚያደርገው ምንድነው? እነዚህኞች ላይ ያሉንም የካሬ አማራጮ ሰፋ ይላል። ከባለ አንድ መኝታ ጀምሮ 94 ካሬ፣ ባለ 2 መኝታ በ144፣ 145 ካሬ፣ ባለ 3 መኝታ በ150 ካሬ፣ እንዲሁም ባለ 4 መኝታ በጣም ሰፋ ያለ ቤት ለሚፈልጉ የቪላ አይነት ስሜት ያለው ከመግቢያው ጀምሮ 2 መግቢያ ያለው በጣም ስፔሻል የሆነ ቤት አለ። እሱም 214፣ 216 ካሬ ቁራጮችን የያዝንበት ነው ማለት ነው። ነው ብሎካችሁ እንግዲህ በምን ያህል ጊዜ ነው ለማስረከብ እየሰራቸው? መልካም እነዚህም ቤቶች ያው ኦልሬዲ አብዛኛውን ስራ ቀድመን ጨርሰናል። ግን ምናልባት በፊት ከጀመሩ ደንበኞች ጋር እኩል ለማድረግ ማክሲመም ኤክስቴንድር የሆነ ዴሊቨሪ ታይማችን አንድ አመት ተኩል ነው። ከዛ ያን ያህል ጊዜ የሚወስድ አይደለም። ምናልባት ግን ያው ደንበኞችን ፔመንት ፕላኑን ምቹ ለማድረግ ኤክስቴንድ ፕላናችን በአንድ አመት ተኩል ጊዜ ውስጥ ጨርሰን ለማስረከብ እየሰራን ያለ ነው ማለት ነው። በጣም አሪፍ ነው። ከዛ በተጨማሪ ደግሞ እንግዲህ አራተኛ ብሎክም አሁን የተጀመረ ብሎክም አለ ምናልባት ባለፈው ስትመጡ ገና ቤዝመንት ቁፋሮ ላይ የነበረ ነው ብሎክ ላይ እንግዲህ ደንበኞች ለውሳኔ የማይቸገሩበት አንደኛው ምክንያት ምንድን ነው የሚሆነው? እነዚህ ሰማንያ በመቶ ከደረሱት ጋር በዲዛይንም በአቀማመጥም ተመሳሳይ ናቸው። ከደንበኞችም ያው ጥሩ ፊድባክ ስለነበረው ምን እንደሚመስል መጥተው አይተው አቀማመጡ ቪው ምን ይመስላል የሚለውን አይተው ነው የሚገዙት ማለት ነው አዲሱ ብሎካችን ላይ 94 ካሬ ጀምሮ እስከ 214 ካሬ ሰፋ ባሉ አማራጮች በ10 በመቶ ቅድመ ክፍያ ጀምሮ ቀሪ ፔመንቱንም ረዘም ያለ አከፋፈል ነው ሁለት ዓመት ተኩል እስከ 3 ዓመት ባለ ጊዜ በሁለት አማራጭ በግንባታ ፕሮግረስ ወይም በጊዜ ሂደት ከፍለው የሚያጠናቅቁበትን መንገድ አመቻችተናል ማለት ነው። ከዛ በተጨማሪ ደግሞ ቤቶቻችን ምን ይመስላሉ፣ ምን አይነት ዲዛይን አቀማመጣላቸው የሚለውን እስኪ ቤቶች ላይ ገብተ እናያቸዋለን ወደ ቤቶች ሶ እንግዲህ ከአሉን ቤቶች አማራጮች መካከል እንግዲህ አሁን ያለ ነው፣ በአንደኛው መሩፍ 144 ካሬ የሚባል ባለሁለት መኝታችን ላይ ነው ማለት ነው። እንግዲህ እንደምታያቸው ምናልባት እንደ ግዮን ሆምስ ሪል እስቴት አንድ ከምንሸጠው አንድ ኳሊቲያችን መካከል አንደኛው የቤቶቻችን ዲዛይን ነው። እንዳልኩ አሁን የእኛው ብሎክ 80 በመቶ የደረሰው ነው እና ራሱን አራተኛ ብሎክ የደገምንበት ደንበኞች ላይም ጥሩ ፊድባክ ስለነበረ ተወዳጅ የሆኑ ቤቶች ናቸው። በአጭር ጊዜም ነው ተሎ ተሽጠው ያለቁት። እና እንግዲህ እንደምታየው ነው በጣም ሰፋ ያሉ ናቸው። የናቹራል ላይት ናቹራል ቬንቲሌሽን ፉል አክሰስ ያላቸው ቤቶች ናቸው። እና በጣም የሚያምር ዲዛይን አቀማመጥ ያላቸው ናቸው። ሴታፓቸውም ሞሮፋውን ለምሳሌ

ክሎዝ ኪችንም ለማድረግ ለዳይኒንግ ቅርብ የሆኑ ናቸው እና ቪዋቸውን በሁሉም ሳይድ ሞሮፍ አሁን አንዱ ቢልዲንግ ሰባት መቶ አስራ ሁለት ካሬ ላይ ያረፈው እንዳልኩት እና ሁሉም ቤቶች አንግል አንግል ላይም ስለሆነ ያሉት በሁሉም ሳይድ ላይ ናቹራል ላይት ናቹራል ቬንቲሌሽን ፉል አክሰስ ያላቸው በጣም ስፋሽ ሲሆኑ ዲዛይን ያላቸው። ሌላኛው ደግሞ ቅድም ምናልባት ከሊፍት ከደረጃ ስንገባ ያየነው ምስፔስ ያየሽው ሁሉም ቤቶች ላይ በእያንዳንዱ ፍሎር ላይ ወደ ሰባ አራት ካሬ የሆነ ሰፊ ሎቢ ሰፊ ኮር አላቸው ሆቴል ስታንዳርድ አይነት ኮሪደሩ በጣም ሰፋ ያለ እንትን ያለው እሱም አንድ ሌዠሪ የሚያስብለው ነው። በእያንዳንዱ ብሎክ ላይ ሁለት ሊፍት ያለው ሰፊ ደረጃ ያላቸው ቤቶች ናቸው እና ጣንፋሽ ዲዛይን ያላቸው ቤቶች ናቸው። በጣም አሪፍ ነው። ሲሊንግ ሀይቱስ ምን ያህል ነው? ሲሊንግ ሀይታቸው በጣም ከፍ ያለ ነው። እንደምታየው ሦስት ሜትር ከፍታ ያላቸው ከዛ ውጪ ደግሞ ኮንስትራክሽን ላይ እንግዲህ በጥራት ነው የምንሰራው። ምናልባት ሙሉ ኮንክሪት ናቸው። ሼሮል ናቸው። ምናልባት አሁን ላይም ካለው ከርዝ ጋር ተያይዞ ሼሮል ናቸው። ሙሉ ኮንክሪት ናቸው። የተሻለ የሚባል የኮንስትራክሽን ጥራት ተጠቅመ የምንሰራው ልቅ ያለ ስራ ነው ያለው። ምናልባት በኮንስትራክሽንም የምንታማምበት አይደለም። በጣም አሪፍ ነው። ሙሉጌታ ሴሚ ፊኒሽ ዳርጋችሁ ነው ወይስ ፉሊ ፊኒሽ ዳርጋችሁ ነው የምታስረክበት? መልካም ጥሩ ጥያቄ ነው። ምናልባት እንግዲህ እኛ በሁለት አማራጮች እንሸጣለን። አሁን ላይ አሁን ላይ ለሚመጡ ደንበኞች ሞሮ ፊኒሽንግ ላይ ተያይዞ ደንበኞች በጣም ሴንሲቲቭ ናቸው። ምናልባት ማርኬቱ ላይም ያገኘነው አንዳንድ ኢሹ ያየነው ነገር ምንድን ነው ፊኒሽንግ ላይ የሁሉም ሰው ቴስት ይለያያል። ያው ነጭ ጥቁር የሚለውም ነገር ያከራክራል፣ እና ከዚህ ጋር ተያይዞ እኛ ምንድን ነው ያደረግነው፣ ደንበኞች በራሳቸው ቴስት መስራት እንዲችሉ ነው ያደረግነው። ይህ ማለት ምንድነው፣ አሁን እኛ ፕሮሞት የምናደርገው ሰሚ ፊኒሽድ የሚለውን አማራጭ ነው። ሰሚ ፊኒሽድ የሚለውን አማራጭ ነው። ይሄን ስንል ምንድነው፣ ሙሉ የውጭ ገጽታ ስራዎችን በሙሉ ሰጠን የ ፊኒሽንግ ስራውን የኢንቴሪየር ስራውን ግን ለደንበኛው ምርጫ እንተዋለን ማለት ነው። ስናደርግ ምንድነው አንደኛ ሳምፕል ሀውስ እያዘጋጀኝ እያዘጋጀን ያለ ነው አሁን ላይ ሰው ደንበኞች መጥተው ሳምፕል ሀውሱን አይተው በምን አይነት ማቴሪያል፣ በምን ኳሊቲ፣ በምን ስታንዳርድ እንደሚሰራ አይተው የምናቀርበው ፉልፊኒሽድ አማራጭ ይኖረናል ማለት ነው። ከዛ በተጨማሪ ደግሞ እኛ ጋር የሚሰሩ እንደ ሶስተኛ ወገን ኢንቴሪር ካምፓኒዎች አሉ፣ ፕሮፖዛል አስገብተን የያዝናቸው ማለት ነው። እነሱ ጋርም በዋጋም በዲዛይንም በማቴሪያልም ነጎሽት አድርገው በራሳቸው ስ በራሳቸው ከለር ማሰራት የሚችሉበትን አማራጮች አስቀምጠን ማለት ስለዚህ ደንበኞች በራሳቸው ምርጫ ማሰራት ይችላሉ። የራሳቸውን ዲዛይን ለመምረጥ የሚመቻቸው ሴሚ ፊኒሽ ደርጋቸው እንግዲህ ሌሎቹም የምትገነባቸው ቤቶች በዚህ

አሁ እንግዲህ በዚሁ ስታንዳርድ በዚሁ ኳሊቲ ነው እየገነባን ያለው። ምናልባት ብናሻሽል ነው የሚሆነው። ምናልባት ቀጣይ ያሉ ብሎኳችንም እግዲህ በፍጥነት ራሱን ብሎክ እየደገም ነው ያለ። ነው ኳሊቲያችን በዚሁ ስታንዳርድ ነው የምንገነበው። እንግዲህ ፊኒሽንጉ ላይ ቅድምም እዳ ያለቁት ቤቶቻችን ላይ ፊኒሽንግ ላይ ስለሆነ ያሉት ገብቶም ለመቅረጽ ነው ስለማይመች ነው እንጂ ኦረዲ እነሱ ያለቁ ያሉት ሙሉ በሮችንም እየገጠም ሴራሜክ ምናምን እየጨረስንላቸውን ያሉት ማለት ነው። ይሄኛው 8 በመቶ በደረሱት ቤቶች ላይ ያለ ነው እግዲህ በዲዛይን ደረጃ ግን ያው በዲዛይን ላይ የተለያዩ አማራጮች ይኖራሉ ማለት ነው። በጣም አሪፍ። እሺ መልካም። እንግዲህ ያው ቤቶቻችንን እንግዲህ በደንብ አይተናቸዋል። እንግዲህ አንቺን በደንብ እንደወደደሻቸው እርግጠኛ ነኝ። ምናልባት እንግዲህ ዲስካውንት ላይ ምን አይነት አማራጮች ይኖረናል አሁንስ? እናንተን በዋናነት የመጣችሁበት ያው እንግዲህ ዲስካውንት እንዳለን ነግሬያለሁ። ምን አይነት ዲስካውንቶችን ለደንበኞች አዘጋጅተናል የሚለው ቢሮ ላይ ገብተን በደንብ የምናወራበት ይሆናል አብረን። እሺ ሙሉጌታ፣ እንግዲህ ኮምፓውንዳችሁን አይቼዋለሁ። ቆንጆ ኮምፓውንድ ያላችሁ እና ለየት ያለ ዲዛይን ዲዛይን ይዛችሁ መታችኋል። አሁን ደግሞ የተገነባ እየሸጣችሁ እንደሆነ ሰምቻለሁ እና እስቲ ስለሱ ብለን ብንቀሬ። እሺ መልካም እንግዲህ ቤቶቻችንን እንዳየሻቸው ናቸው ኦልሬዲ የተገነቡና ያለቁ ቤቶችን ነው እየሸጥን ያለ ነው ማለት ነው። እንደ ግዮን ሆምስ ሪል እስቴት ማርኬቱ ላይ ካሉ፣ ገበያው ላይ ካሉ ሌሎች ገንቢዎችም ሌሎች ሪል ስቴቱም ለየት ከሚያደርጉን እና እኛም እንለይበታለን ብለን ከምናስበው ነገር ውስጥ አንዱ እንግዲህ የምንሸጣቸው ቤቶቻችን ደንበኞች እኛ ላይ መጥተው የሚያገኙት የሚገዙት ቤት በስሪዲ ብቻወይም ደግሞ ፍሎር ፕላን አይተው ብቻ አይደለም የሚገዙት። እኛ ላይ ሲመጡ ደንበኞች ያለቁ ቤቶች ነው ኦልሬዲ፣ ፕሮግረሳቸው የሚታዩ በአጭር ጊዜ የሚረከቧቸው እንዲሁም ደግሞ ቀስ ብሎ መክፈል እንኳን ቢፈልጉ እየተገነቡ ያሉና ፕሮግረስ እያረጉ ያሉ ቤቶችን አይተው ነው የሚገዙት ማለት ነው። እሱ ነገር ለየት ያደርገናል። ያ ብዙ ቦታ ላይ ማርኬቱ ላይ ትልቁ ሀሳብ ነው የሚሸጠው ደንበኞችም ሀሳብ ነው የሚገዙትና፣ እኛ እንግዲህ መሬት ላይ የሚታዩና ፕሮግረስ እያረጉ ያሉ ቤቶችን ነው የምንሸጠው ማለት ነው። የተገነቡት ቤቶቻችን በካሬ በመቶ 15000 ብር በ10 በመቶ ቅድመ ክፍያ ነው እየሸጠን ያለ ነው። እንግዲህ ኦልሬዲ በዚህ ደረጃ ላይ ለደረሰ ቤት 10 ፐርሰንት ቅድመ ክፍያ ነው እስቲል የምንጠይቀው ማለት ነው። በ10 በመቶ 15000 ብር ቀሪ ክፍያ ወይም እስከ አንድ አመት ተኩል ጊዜ ድረስ ቀስ ብሎ መክፈል የሚችሉበትን መንገድ አመቻችተናል። እዚህኛው ብሎካችን ላይም ከ10 ፐርሰንት ከፍ አድርገው ለሚከፍሉ ደንበኞች ከፍ ለሚያደርጉት ኤኒ ፔመንት ጥሩ ኦፈር ዲስካውንት ይኖረናል ማለት ነው። ከዛ በተጨማሪም አራተኛው ብሎካችን ላይም አዲስ የተጀመረነው ብሎክ ላይ ነው። ቅድም እንግዲህ የነገርኩሽን ዲስካውንት እንግዲህ ለሱ አራተኛው ብሎክ ላይ ነው ያወጣነው ማለት ነው። ለዚህ ብሎክም ያው ለተወሰኑ ቤቶች ለሽያጭ ማስጀመሪያ ያወጣነው ዲስካውንት ነው። ምናልባት እንግዲህ ቀድሞ ለሚመጡ አስር ደንበኞች ብቻ ላይ ያወጣ ነው ዲስካውንት ነው ማለት ነው። የዲስካውንት እንግዲህ ለሽያጭ ማስጀመሪያ ከዚህ በፊት ከነበሩ ቤቶች ላይ ሴል ለሰማሪያ በመቶ ለተገነቡትን በመቶ አስራ አምስት ሺህ ብር ነው በካሬ በ10 ፐርሰንት የጨረስነው። ለአራተኛ ብሎካችን ቀድመው ለሚመጡ ለውስን ደንበኞች ብቻ በካሬ በመቶ አስር ሺህ ብር ነው ሽያጭ የጀመርነው በአስር ፐርሰንት ቅድመ ክፍያ ማለት ነው። ሜይ ቢ ግን ቀድመው ለሚመጡ ለአስር ደንበኞች ብቻ በካሬ እስከ በ ከሶስት ዓመት ባለ ጊዜ ቀስ ብለው ከፍለው የሚያጠናቅቁበትን መንገድ አመቻችተናል ማለት ነው። ኦልሬዲ ከአራተኛው ብሎካችን ላይ እስከ ሁለት ሚሊዮን አምስት መቶ ሺህ ብር የሚደርስ ዲስካውንትን ለደንበኞች አዘጋጅተናል። አጠቃላይ ቅናሹ እስከ ሁለት ሚሊዮን አምስት መቶ ሺህ ብር የሚደርስ ዲስካውንትን አዘጋጅተናል። በጣም አሪፍ ነው። ጌታ መቶ ፐርሰንት ለሚከፍሉ ደንበኞቻችሁስ ምን ያህል ነው ዲስካውንት ያደረጋችሁት? መልካም እንግዲህ መቶ ፐርሰንት ለሚከፍሉ ደንበኞቻችን ኦልሬዲ አሁን ላይም በዲስካውንት ነው እየሸጥን ያለ ነው። ምናልባት ግን ከፍ አድርጎ ለሚከፍሉ ደንበኞች ደግሞ በካሬ እስከ ዘጠና አራት ሺህ ብር ያዘጋጀ ናቸው ዲስካውንት አሉ። እንዲሁም ደግሞ በግሩፕም ለሚመጡ በቤተሰብም ለሚመጡ እንግዲህ የተለያዩ ስፔሻል ኦፈሮችንም አዘጋጅተናል። ምናልባት ፓይስ ላይ ላሉ ዲስካውንት ላይ ላሉ ለተያያዙ ጉዳዮች ሞር ደንበኞች እንግዲህ ዳይሬክት ኮንታክት ቢያደርጉን ከነሱ ጋር አውርተን የተሻለ የሚባለውን ሊስት የሚባል ኦፈር የምንሰጥ ይሆናል ማለት ነው። በጣም አሪፍ ነው። ፕሮግረስ ቤዝድ ነው ወይስ ታይም ቤዝድ ነው? መልካም እንግዲህ ለደንበኞችም ሞሮፍ ላለቁት ቤቶች ናሴ ሴሌለ የምናስረከባቸው እና ሰማንያ በመቶ ለደረሱት ቤቶች ኦልሬዲ የተገነቡ ቤቶች ስለሆኑ ለእነዚህ ቤቶች በታይም ቤዝድ ነው የሚሆነው ማለት ነው። ኦልሬዲ ያለቁ ቤቶች ስለሆኑ ማለት ነው። ከዛ በተጨማሪ ግን አራተኛው ብሎካችን አዲስ ያወጣነው ብሎክ ላይ ሁለቱንም አማራጭ መጠቀም ይችላሉ ደንበኞች። በግንባታ ፕሮግረስን መክፈል ይችላሉ፣ በጊዜ ሂደት መክፈል ይችላሉ። ያው እኛ ላይ ብዙ ጊዜ የግንባታ ሂደቱ ፈጣን ስለሆነ ደንበኞች በጊዜ ሂደት መክፈሉን ይመርጡታል። ኦልሬዲ ብዙ ጊዜ የግንባታ ፕሮግረስ ሲሆን የመረከብ የደሊቨሪ ታይም ሲኖርብሽ ነው። እንደዚህ አይነት አማራጮችን የምትወስድው ኦሬዲ ግን ያው ኦሬዲ እኛ የሚታዩ ቤቶችም ስለሆነ ፕሮግረስ ናቸው የሚታይም ስለሆነ ብዙ ጊዜ ያው በጊዜ ሂደት የሚለውን ደመኞች ይመርጡታል። ሁለቱንም አማራጭ ማለት በጣም አሪፍ። እንግዲህ እነዚህን ዲስካውንቶች ይዘልን የመጣው ጊዮን ሆምስ ነው እና ጊዮን ማን ነው? መልካም በጣም ጥሩ ጥያቄ ነው። ያው እንግዲህ የብዙ ደንበኞች ምናልባት እንግዲህ ቤትን ስንገዛ ከምናያቸው በጣም ወሳኝ ነጥቦች ውስጥ አንደኛው ያው እንግዲህ ትልቅ ኢንቨስትመንት ነው ቤት አስራ ምናምን ሚሊዮን ብር ነው ኢንቨስት የምናደርገው ትልቅ ኮሚትመንት ነው እና ሰው ለሁሉም ደንበኞች ጥያቄ የሚሆነው ምንድን ነው ይህንን ብር ማለት ነው ኢንቨስት የማደርገው ማለት ነው የማዋጣው፣ ሪል ይሄ ካምፓኒስ በትክክለኛ ጊዜ ገንብቶ ጨርሶ ሊያስረክበኝ ይችላል አቅሙ አለው ወይ የሚለው ነገር ያው የብዙ ቤት ደንበኞች ጥያቄ ነው። ሞሮፋውን ማርኬቱ ላይም ካለው ኢሹ አንጻር የዴሊቨሪ ታሚ ትረስት ኢሹ አንጻር እንግዲህ ማሌኑ ገንዘቤን የሚያወጣው ኢንቨስት የማደርገው የሚለው በጣም ትክክለኛ ጥያቄ ነው። እንግዲህ ከዚያ ግን ጊዮን ጋዝ በረኪና ሊሆን ትራንስፖርት በሌሎች መጥ የቀይ ሲሊንደሪ እና ብጫ ማሸጊያ ባለው በጊዮን ጋዝ ምርቱ ይታወቃል። ብዙዎችም ጓዳ ውስጥ ያለ ምርት ነው። ከዛ ውጭም በረኪናችን ይታወቃል። ያው ብዙዎች የሚጠቀሙት ነው። በኢምፖርት ኤክስፖርት ይሰራል። ማኒፋክቸሪንጉ ላይ ይሰራል። ምስራቅ ዱቄት ፋብሪካ አንደኛውት ኩባንያችን ነው። ወደ ሰባት ትልቅ ኩባንያዎች አሉ። ከሀምሳ ዓመት በላይ ያስቆጠሩ በኮሚኒቲ ላይም ትልቅ ትረስት ያለው ትልቅ ታማኝነት ያለው ካምፓኒ ነው። እሱ እንግዲህ አሁንም በግዮን ሆምስ ሪልስቴትን ይዘመተናል ማለት ነው። በሪልስቴቱም ስንመጣ እንግዲህ ያው ከሀምሳ ዓመት በላይ የቆየ የነበረ ስማችንን ለማስቀጠል እንግዲህ በሌሎች ካምፓኒዎቻችን ላይም ያለ ታማኝነትን እንግዲህ በሪልስቴቱ ላይም ለመገንባት ነው አቅደን እየሰራን ያለ ነው። እንግዲህ በዛም መሰረት የሚታይ ፕሮግረሳቸውም አክቲቭሊ የተሰሩ ያሉ ቤቶችን እንግዲህ ነው እየገነባን ያለ ነው ማለት ነው። በጣም አሪፍ ነው። እንግዲህ ይሄ ደግሞ ጊዮን ሆምስም ለመገንባት ባለ ሙሉ አቅም ስለሚያደርገው ያው ለደንበኞች የመረከብ ስጋት አይኖርም ማለት ነው። እውነት ነው እውነት ነው። እንዳልኩት ነው ለሁሉም ቤት ገዢዎች ማን ነው የሚለው ነገር ትልቁ ጥያቄ ነው እና ከዛ እንግልም ያው አክቹዋሊ የራሱ እየገነባ ያለበትን ቦታም የራሱ ይዞታ ቦታ ነው። ሀያ ሺህ ካሬ ሜትር ኮምፓውንድ የራሱ ይዞታ ቦታ ነባር ይዞታ ቦታው ላይ ነው እየገነባ ያለው። እሺ ሙሉ ጌታ መግዛት ለሚፈልጉ ተመልካቾቻችን እንዴት ነው የሚያገኟችሁ? መልካም እንግዲህ ያው እኛ ላይ መጥተው ቤትን ለመግዛት የሚፈልጉ ደንበኞች በተለያዩ አማራጮች ሊያገኙ ይችላሉ። እንግዲህ በመጀመሪያ ታች ላይ ባሉ ስልኮች በመደወል ሙሉ መረጃውን መውሰድ ይችላሉ። ቀጠሮ በማስያዝም ደውለው ቀጠሮ በማስያዝን ሳይቱን መጎብኘት ቤቶቻችንን ማየትም ይችላሉ ማለት ነው። በተጨማሪ እንግዲህ ውጭ ሀገር የሚኖሩ ደንበኞችም ባሉበትም ነው በዴ ችል መጨረስ ይችላሉ። አግሪመንታቸውን መጨረስ ይችላሉ ማለት ነው። ባሉበት ፔመንታቸውን ጨርሰው አግሪመንቱንም ልከንላቸው ባሉበት ነው አግሪመንታቸውን መጨረስ ያው እንግዲህ የቤት ባለቤት መሆን ይችላሉ ማለት ነው። በጣም አሪፍ ነው። ሙሉ ጌታ፣ ለእኔና ለተመልካቾች እንግዲህ ይህንን መረጃ ስለነገርከን እጅግ አድርጌ አመሰግናለሁ። መልካም እንግዲህ እኛም መርጣችሁን እንግዲህ ይህንን አዲስ መረጃ ለተመልካቾቻችሁም ለማጋራት እንግዲህ ስለመጣችሁ በጣም ነው የምናመሰግነው። እንግዲህ ለተመልካቾችም በመምጣት ደውለውን ቤቶቻችንን በማየት እንግዲህ ጊዮን ሆምስ ላይ እንግዲህ በዚህ ሎኬሽን በመሀል ከተማ ላይ የቤት ባለቤት እንዲሆኑ እንግዲህ ትልቅ ለልጅ ልጅ የሚተላለፈን አሴትም እንዲያስቀምጡ እንጋብዛለን። እናመሰግናለን። ተመልካቾች በጊዮን ሆምስ የነበረን ቆይታ ይህንን ይመስል ነበር። እንግዲህ በመሀል ወሎ ሰፈር በመኖሪያ ግቢ ውስጥ መኖር ለምትፈልጉ ጊዮን ሆምስ ዲስካውንትም ጭምር ይዞላችሁ ስለመጣ ይህንን እድል ተጠቀሙላለሁኝ ለነበረን ቆይታ አመሰግናለሁ።